ነው የነበረኝ እሱን። ያኛውን ቪዲዮን ፖስት ካረኩኝ በኋላ የሆነ ሰውዬ ላከልኝ ሁለት ሺ ብር እና እሱ ብቻ ነው የነበረኝ አካውንት ውስጥ። አሁን እኔ ማለት ባለፈው በሀቡ አንድ ቪዲዮ ፖስት አድርጋ ነበረ እና እንዲህ ሰውን ለማግኛት ሂዳ። እስቲ እሱን ነገር ማለት አሁን በዚህ ምክንያት አንድ የገጠመች ነገር እንደውም ብታ አንድ ነገር ብታስረጅኝ፣ አንድ የገጠመች ነገር በዚህ ምክንያት እኔ ብዙ ጊዜ አጋጣሚዎች የሚፈጠሩት ትምህርት ቤት ነው። እና ትምህርት ቤት እየተማርኩኝ ያለ እንደዚህ ያመለጠኝ እና ሽንቴ ሲያመለጠኝ ማንም አያውቅም ነበረ። ከኔ ቃሚ ማር ተማሪ እንደዚህ አይነት ችግር እንዳለብኝ አያውቅም። እና ውሃ ይዤ ስለነበረ በሰዓቱ ቦታው ላይ ውሃ ደፋውኝ እና ስነሳ ዩኒፎርሜን እንዳያዩት የትምህርት ቤቱ አስተማሪዎች ወጥተው እስኪያልቁ፣ ተማሪዎች ወጥተው እስኪያልቁ ዘጠኝ ሰዓት ተኩል የምንወጣበትን ትምህርት ቤት አስራ አንድ ሰዓት ከምናምን እስከ መውጣት ቁጭ ብዬ ጠብቄ ጥበቃዎቹ ብቻ ሲቀሩ ከክላስ ወጥቼ አውቃለሁ። እንደዚህ በጣም ብዙ ጊዜ ነው እንደዚህ ሆ የማውቀው። ከጓደኞችሽ ጋር ለሻይ ቡና ወጥተሽ ካፌ ላይ ወይ የሆነ ቦታ ላይ ካፌ ላይ ከተማ ውስጥ እንዲያንን ነገር ገጠመኛለች። በጣም ብዙ ገጠመኞች ናቸው እንደዛ ያሉኝ ብዙ ጊዜ ግን ማድረግ የነበረው ወደ ዳይፐሩ ከገባውኝ አቅሜ እንደማይችል ስለማቅ ከቤት አልወጣም። በቃ በጣም የሚያስቸግረኝ ሰሞን ላይ ከቤት አልወጣም፣ በጣም ረጅሙን ጊዜ ክላስም አልሄድም፣ የትም አላሄድም፣ ሰውም አላገኝም። በቃ ቤቴ ውስጥ ቁጭ ብዬ ነው ማሳልፈው። ከዚ ግን አንዳንዴ አሁን ደህና ሆን ይሁን ብዬ በመወጣበት ጊዜ ላይ እንደዚህ አይነት ነገሮች ተፈጥረው ብዙ ጊዜ በጣም ብዙ ጊዜ በሆነ መንገድ ወይ አምልጭው ወይ ደግሞ የሆነ ቦታ ላይ ከሆንኩኝ ውሃ ራሴ ላይ ደፍቼ ብዙ ጊዜ ውሃ ይዛለሁ። ውሃ ሚይዘው ድንገት ከተፈጠረ ውሃ የተደፋ እንዲመስል ለማድረግ እሞክራለሁ። ከዛ ነው ተደብቄ ወደ ቤት መጣው የነበረው። በጣም ብዙ ጊዜ እንደዚህ አይነት ነገሮች ህይወቴ ላይ የተለመዱ ናቸው። ትላንት ግን ሳልጠየቅሽ አንድ የረሰውት ነገር አሁን ነው ትዝ ያለኝና እግርሽን እንዴት ነበር የተቆረጠው? እኔ ጀርባዬን ማዘር ትሬዛዎች የሚባሉት ናቸው ያሳከሙኝ፣ ስፓይናል ባይፊዳ ኬዝ የነበረኝብኝ ጊዜ እና ከዛ በኋላ እግሬ፣ ከልጅነት ጀምሮ ስፓይናል ባይፊዳ ኬዝ ሲኖርብን ከታች ሰውነታችን ላይ የሆነ ነገራችን ችግር ይፈጠርበታል። እና እኔ ደግሞ እግሬ ወደ ጎን ይረግጥ ነበር። ወደ ጎን ሲረግጥ ደግሞ ድንገት እየተራመድኩኝ ጎኑን ቆሰለ እና ቁስሉ ለረጅም ጊዜ ስላልታከመ በጣም ኢንፌክሽን ፈጥሮ ነበር። ጀርባዬን ከተሰራሁኝ በኋላ ሰርጀሪ በአስራ ሁለት ዓመቴ ከወር በኋላ ጀርባ፣ እግርሽን ደግሞ ቀጥ አድርገን በብረት ምናምን እንሰራለን ተብሎ ነበር። ግን ድንገት የነበርኩት የእርዳታ ቦታ ላይ የአእምሮ ችግር ያለባት ልጅ እግሬን አጣመመችው እና ድጋሚ ያ የነበረው እንደዛ የነበረው እግሬ ጋንግሪን ፈጠረ እና እግሬ ቀጥ ብሎ ሊደረግ ቀጥ ሊደረግ በተደረገበት ቀጠሮ ቁስሎ ብሷል። ደም ስር ምናምን ሲዞር ደግሞ የጋንግሪኑ መጠን ከፍ ይላል እና እግሬ እንዲቆረጥ ተደረገ። በ13 ዓመቴ እግሬ ተቆረጠ። ከዛ በኋላም አላበቃም። ህመሙ እስካሁን እንደቀጠለ ነው። ድንገት ኢንፌክሽን ይፈጥራል። ያ ኢንፌክሽን በደንብ ትሪት ካልተደረገ ችግር ይፈጥራል። የሆነ ትንሽ ቁስል ይብስበታል እና ከጉልበት በታች ነው ይዛ የተሰራሁት። የዛሬ ዓመት አካባቢ ድጋሚ ከጉልበት በታች በላይ ኢንፌክሽን እንፈጥሯል ተብሎ ተቆርጧል። የዛሬ ዓመት በድጋሚ እያየዎች ነበረ። እኔ አንደኛ ምንድን ነው መሰለች በክራንች ነው ሚቴጂው እና እንዲህ ማለት ያው የአንድ ሆቴል ግቢ ውስጥ ነበር የነበር ነው ከተቀመጥንበት ወንበር ወደ ምግብ አዳራሽ ስንሄድ እሷ ከኋላችን ነበረች እና እኔ ከፊት ለፊት እየርኩኝ ከኔ ጋር ሌሎች አንድ ሁለት ሰዎች ነበሩ፣ እነሱ አሉ